ችለጣጣ እንዳይመጣ በለች በምን አለ። ሰላም ሰላም ሰላም! ውድና የተከበራችሁ የቢኒ ክሪስ ፋሚሊ ቤተሰቦች እንዴናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዝት ይበል። ዛሬም እግዚአብሔር ይመስገን እጅም ተፈቶልኛል፣ ተሽሎኛል እና ሁላችሁም በውስጥ ለጠየቃችሁም በጣም አመሰግናለሁ። ደህና ነኝ እና ዛሬ በድጋሚ ወደ እናንተ ስመለስ ሄርሜላ የት እንዳረፈች ቡታጀራ ላይ አውቄያለሁ እና እኔ ብቻዬን መሄድ ስላልፈለግኩኝ የሚፈጠረው ነገር ብቻዬን መሄድ ስለሌለብኝ ያው ስሜታዊ ሆኜ ብዙ ነገር ላድርግ ስለምችል ከፈረንጁ ጋር ቢያንስ ያለችበት ቦታ ለመሄድ ወስነናል ማለት ነው። ለፈረንጁ ነግሬዋለሁ። ፈረንጁም ቅርብ አካባቢ ነውና እየመጣ ነው። ከፈረንጁ ጋር ሆነን ሄርሜላን ትን ልናናግራት ነው። ያው እሷ በንግር የሚገባ ሰው አይደለም። አንዳንድ ነገሮችም መጣላት ካለብን ያው እንጣላልን ማለት ነው። እስከ ዛሬ ዝም ብለናታል። አንዳንድ ነገሮች አንዳንዴ በፀብም ይስተካከላል ማለት ነው። እች ልጅ ንግር ካልገባት፣ ፀባይ ካልገባት ሌላ ነገር ከፈለገች ችግር የለውም። ግን በስነስርዓት ለማናገር ነው የምንሄደው። እኔ ግን በጣም ተናድጃለሁ። ብዙ መጠየቅ ፈልገው ነገር አለ። እኔ ላይ ያደረገችው ነገር ራሱ እሷ ከሆነች እኔ አልለቃትም በጣም የተሰማኝ ለምትሉ እኔ እሷ አጠገብ አልደረስኩም፣ ምንም ነገር አላደረግኳትም። እና በዚህ ልክ እኔ ላይ እንደዚህ ልታደርግ የቻለችበት መንገድ ማወቅ እፈልጋለሁ። እና ስሜታዊ መሆን አልፈለግም። ብቻ ግን ጥሩ መልስ ካልመለሰችልኝ በደንብ ነው ማስቀይማት ማለት ነው። እኔ አብርሃምን አክብሬ ነበር እስከዛሬም ዝም ያልኳት ያልተናገርኳት አሁን ላይ ግን የመጣው ሊመጣ ይችላል። አብርሃምም የሚያደርገው ነገር ልክ ስላልሆነ ራሴ መናገር ያለብኝ ነገሮች እናገራታለሁ። በጣም አበዛችው፣ በጣም ተጨማለቀች። ነግሬያቸዋለሁ። ከቤተሰብ ከባል የሚያፈነገጠ ነገር ነው እዚህ ጋር እና እኔ ማድረግ ያለብኝ ነገር አደርጋለሁ። ወስኛለሁ። ልለማመጣት ምናምን አይደለም። እዚህ ጋር የመጣሁት ፈረንጅ አለው እግዚአብሔር ይመስገን። አንተን ማጣድፊን የጠራው ለአንድ ነገር ነው። ኤርሜላ ያለበችበት ቦታ ቦታ ጀራየት እንዳረፈች አውቅ ያለውና እዚህ ጋር ወከባም ምን መፍጠር አልፈለግም። ኤርሜላን ብቻዬን ማግኘት ስላልፈለግኩ ነው እና አንተን የጠራው። ይጄ ሄደን በስነስርት እናወራታለን። አላውራም ካለች ደግሞ እኔ ማድረግ ያለብኝ ነገር አድርጋለሁ ማለት ነው። ከእሷ ጋር አፍላፊ መካፈት አልፈልግም። ብዙ ነገር አድርጋኛለች እንዲ እንዲ ለአንተ መናገር አልፈልግም። ያደረገች ነገር አንተ ራስ ጠንቅቀት አውቃለና እኔ በጣም ስሜታዊ ስለመሆን ነው አብረኝ እንድትሄድ የፈለግኩት እንጂ ይጂ ነገሮችን አስጠቀፈ ስጊዬ በአንድ ጥፊ ማለት ነው ይችልጅ ማለት ነው አፏን አትከፍትም ገብተዋለ እስከዛሬ የሚናገራት። አይ ሁሉ ነገር እያደረግሽ ነበረው። አንተም አብራ ምን አክብረ ይመስለኛል አይደል? ፈረንጅ እኮ አሁን በዚህ በአንድ ጥፍ ይመጣል ነው፣ ምንም ምን አያስፈልግም። በሱ ምክንያት አይደል ልጅ የተሰበረው። ስለልክ ነው እኮ እኔ ምን እንደ እንደዚህ ሌላ የቻልኩት ለምን ነው ታውቃለህ? በቀደም እኔ እና እዩ እንደዛ ስንናገራት ምን እንዳለ እናንተ ማይታል ብዬ አስባለሁና እኔ ያ ነገር እንዳይፈጠር በሚለው እና እዚህ ምን እንደመጣች እኔም ሰምቼ አለሁና እኔ በጣም ነው የተናደድኩት እዚህ መምጣቷ። ምክንያቱም ሩታ ምን አይነት ስሜት እንደሚሰማት እኔ እረዳታለሁ። እሷ እዚህ መምጣቷ ሩት አይደለም ያንተ አባት ተቀይሞኛል፣ አባቴ ተቀይሞኛል። ገብቶሀል? ነገሮችን እናስተካከላለን ያሉ ትላልቅ ሰዎች ራሱ እሷ በመምጣቷ ወጣን ነው የደበሯት። አሁን ነገሮች ልታበላች እንደመጣች እኮ ግልጽ ነው። ስለዚህ ፈረንጅ እዚህ ጋር አሁን መለማመጥ ምናምን አያስፈልግም፣ ያስፈልግም። ገብቶሀል? እቺ መምታትም ካለብ መምታት ነው፣ ወይ ደግሞ ለህግ መስጠት ካለብ ለህግ መስጠት። በቃ እስከ ዛሬ ለምን አናታ ይበቃታል። እንዴ ውጪ፣ ውጪ ከተባለ ሳትወጣ ምንድነው፣ ምንድነው የምትለጠፍ? እሷ እንደ መሽገር እንደዚህ ካብራም ላይ የሚያለጣጥፋት ነገር ምንድነው? እንዴ በዚህ ልክ ደግሞ ገብቶሀል። አንተም ታግሳለህ፣ እኔም ታግሻለሁ። እኔ ግን አሁን ላይ ትዕግስት ያውቅቷል። ከእሷ ጋር ብቻ መገናኘት ነው እፈልገው፣ ገብቶሀል? እንዴ ብጥስጥስ ነው ማድረጋት። እንዴ ይሄ ነገር እኮ ሁላችንም እኮ ማድረግ ቀላል ነኝ። በቃ ምን ታመጣለህ? አንዱን ችግር ሳንፈታ ሌላ ችግር እንዳይመጣብን ነው። ችግራችን እሱ ናት ችግራችን እሱ ነው። በቃ ለሷ ደሞ ነገርኩ፣ ዘላቂ መፍትሄ መስጠት ነው፣ አኮላሽቶ መልቀቅ። እሺ ብለህ የምታስብ ከሆነ ችግር የለውም። ምንድነው፣ ፈረንጁ እየፈራህ ነው? እኔ ፍርሃት በዛሬ የለም። ግን ደሞ ማለት ነው ምንድነው፣ ምንድነው ለአንዱን ችግር ለመፍታት ሌላ ችግር እንዳናመጣ ፈርቼ ነው። አታስፈልግም፣ በቃ እቺ ልጅ ምንም አታስፈልግም እኮ። እሺ ይሁን፣ አሁን አንተ እንዳልኩ ይቅር እና ቀጥታ ሄደን የመጣችበት ሀሳብ ብቻ ቀጥታን ጠይቃት። እኔ ጠይቃታለሁ፣ ግን ሌላ ነገር ካወራች ፈረንጁ እኔ ያስቀይማታለሁ። እሱም እኮ እንድታወራ ማንም አይፈቅድላትም። እኔ ያስቀይማታለሁ። መጠፍጠፍም ካለብኝ ጠፈጥፋታለሁ። በቃ እኔ እስከዛሬ የታገስኩት አብርሃም ዘለ ሄርሜላን የታገስኳት፣ ጭራሽ ደግሞ እዚህ መጥታ ነገሮች ምታበላሽ ከሆነ እኔ ስንት የደከምኩለት ስንት መስዋዕትነት የከፈልኩለት ነገሮች ልታበላሽ ከሆነ ማለት ነው፣ አለቃት ገብቷል። ትግስትም እኮ እዚህ ጋር የታገስ ነው፣ ሁሉ እኮ ፍርሃት አይደለም። አክብረናት ነው እንደ ሰው ሴት ልጅ ናት፣ ክብር ሰጠናት ነው። ገብቷል። ሌላ አንዳንድ ነገሮች ማድረግ ያለብን ነገር ሳናደርግ ቀርተናል አይደል? ያ ነገር ከብዶ ነው አይደል? በቃ እሷ ደግሞ ያ ነገር አልተረዳችም። አሁንም እሷን እንደፈራናት ምናምን እየመሰላት ነው። ገብቷል። ይህ ሁሉ ደግሞ ያደረገው አይ አብርሃም ችግር ነው። እሺ፣ ችግር የለውም። አሁን ሄደን እናናግራታለን። ግን ያለችው ችግር ዩኒክ ነው የያዘችው ተብያለሁ እኮ እዛ ከያዘች ማለት ነው እኔ ማደርገውን ነው እኔ ቁጭ ብዬ እጠብቃታለሁ። የታበቀው ትሄዳለች። ም ምጥቶ መንገድ ላይም እዛው ተደብቀን ያለችው ምን ልትሰራ እንደመጣች እንጠይቃታለን ገብቶሃል ምን ልትሰራ መጣች ምን ምን ልታደርግ ማለት እኮ ነገርኩ እኮ መጀመሪያ ምንም በጣም የተናደድኩበት ነገር ያ ያ ነገር አብርሃም ጋር ነው የመጣችው ብቻ ነው የመጣችው ብቻ አብርሃም ነው ወይስ አንዳንድ ሰው ነው ብለዋት ነው ነው እኮ የሰው ግፊት ነው ነው ሰው ነው እኮ እንትን የሚላት እኮ እነማን ናቸው እነዚህ ሰዎች ታውቃቸዋለህ አብርሃም አለዚህ ነይ ብለዋት ናቸው እነሱ ናቸው። እኔ ከሁሉም ነው የምጣላው ማለት ነው፣ ከሁሉም ፈረንጁን ሊሆን ይችላል። ከአብርሽም ትምጣ፣ ከማንም ትምጣ አይመለከተኝም። ምን ልትሰራ መጣች ነው በቃ። እሺ መከራከር ምንም ጥቅም ስለሌለው እሷ ጋር ሂደን የተረጋጋ ነገር እናውራት። እኛን ደግሞ ንቃን ወይም ደሞ እናንተ ምናገባችሁ ምናምን ብላ ማይሆን መልስ የምመልስልን ከሆነ ሊቲቷ እንደዛ ናት። አንድ ያዳምጠኝ፣ እኔም የምወስነው ውሳኔ ይኖራል። አንተም የምትወስነው ውሳኔ ራስ ታውቃለህ። እንደዛ አይነት ውሳኔ የምትወስን ወይም የምታረግ ከሆነ እሷ ማለት ነው በተረጋጋ መንፈስ ለማምራት እንሞክራለን። እሷ ግን አልመልስም ወይም ደግሞ እናንተ ምን አገባችሁ የምትል ከሆነ ችግር የለውም ፈረንጁን ይድሽ። ነገሮችን ግን በተረጋጋ መንገድ አወራለሁ። ፈረንጁ እኔ አሁንም ነገርኩ። የሆነ ነገር ካለች ማለት ነው አስቀይማታለሁ። እንግዲህ ቤተሰብ እዚህ ነው ያለችው፣ መቶ አስር ቁጥር ናት ያለችውና ትኖራለች ብለን እናስባለን። እና ምንም መረጋጋት ነገር የለም መጥተ ምንም ነው ማውራት ምን እኮ ምንም ነገር አፍ እንዳትከብት ገብቷላ

እዚህ እንደነበረች ይሄ በጣም እርግጠኛ ነኝ። እሺ፣ አንተ ምንድን ነው እንደዚህ የሚያደርግህ? ሌላ ቦታ እናገኛታለን፣ ሌላ እኔም እኮ እየነገርኩ ነበር፣ በስከ መንገድ መጀመሪያ በስርዓት ምናናግራት ናግራት ይገርኩ ነበር አይደል? ይታልጭ እንደዚህ ነው፣ እንደዚህ ነው

ማድረግ ነው ያለው። ምን ምን ምን በኖረች በኖረች እና እኔ አሁን ማወቅ የምፈልገው ነገር እንጂ ጸብ ምናምን ለመፍጠር አደ የመጣሁት ምን አስባ ምን አቅድ አንደሆነ ነው የመጠት። እሱም ነበር ማወቅ ፈልገው። ገባህ አይደለ? አንተ ሌላ ነገር አስበ ገና እንደገና ከእሷ ጋር ለመጣላት ምናምን አስበን መጣው። እኔ ግን ተነጋግሮ ለመግባባት ነው የመጣው። ከረጋኩል መግባባት እያለ ሲጀመር አውቃ ነው? እኛ እንደመጣች አውቃ ነው። ወይኔ በኖርጅ ሁሉ ቢኒያም፣ አሁን ይህንንም የገነጠሉ ነው በር አለ። እሷም አይታን ከሆነ ከወጣ የወጣችሁ ማለት ነው። በር ገነጠሉብኝ፣ የሆነ ነገር ሊያደርጉኝ ነበር ብላ ነው። ሌላ ችግር ነው የሚፈጠረው። ስለዛ ቢኒያም እንውጣ። አንተ ሊያደረገችብኝ አይታየም እንዴ? እኔ ሳልረዳ ቀርቼ ለምን እኔ ነበር መገንጠል። ሳልረዳ ቀርቼ እኮ አይደለም ግን፣ ደሞ ሌላ ጣጣ ውስጥ ነገሮችን ለማስተካከል ብለን ምን ምን ውስጥ እንደገባ። አሁንም ሌላ ሰው እንደተመታኝ እሷ እርግጠኛ ነኝ። ገና ለገና ግን ተከራከረ። ታውቃለህ አይደለ? እነሱ ከመጣው ጣጣ አይበልጥም። ይበልጣል አይበልጥም። በቃ ታዲያ ከዚህ ይበልጥ ምን ጣጣ አለ? እኔ እኮ እዚህ ጋ ወጣቷ እንደሚመጣኩ እየተናገርኩኝ ነው። ወይ ለሷ አሁን አይታን ከወጣች ሌላ ነገር ነው ይዛብን። መረጃ ሰምታ ነው ፈረንጁ። ሌላ ማናያት ነበር ከታች እኛ ይመጣል ነው። አውቀህ ነው ሰዎች አሏት። እዚህ እያንዳንዱ እርምጃችን ይናገር ሰዋለን። ደግሞ የቅርብ ሰው ነው። እኔ እርግጠኛ ነኝ ማለት ነው። በጣም የቅርብ ሰው ነው መረጃ እየሰጣት ያለው። እኛ መምጣታችን ኬታወቀች እችል መልስልኛ ትችላለች። በቃ ምንድነው አለ ምንድነው? እሺ ምን አሁን እሺ ብለን በረብናት ለምን? ቢኒያም ሌላ ተጣጣሚ ነው። ሄርሜላ ሳትመጣ ከዚህ ሩም አልወጣም። ና አልወጣም። ጠብ ነው የምትፈልገው፣ ግርግር ነው የምትፈልገው። አልወጣም። በዛ እኮ አላበዛችሁም እንዴ? ቢኒያም፣ እኛ ሳንረዳ ቀርተን ነው ይሄን ነገር ተረተናልኩ ግን ደግሞ ሌላ ጣጣ ውስጥ እንዳንገባ ብለን ነው እስካሁን ዝም ያልነው፣ እንጂ ኤርሚ ላክታን ነው ሴት ልጅ ነች እኮ ሴት ልጅ ክብር ሳይኖር አንቀርቶ አይደለም ገብቷ፣ አለ ሴት ልጅ ሴት ልጅ አይገባትም። ፈረንጁ፣ የሰው ባል እያማገጠችው እንዴ? ይሄ ነው ሴትነት? ይሄ ነው ክብር የሴትነት? አንድ ልጅ ነው ትረዳው። እናት እንደዚህ አርጋና ያሳደገችህ አንተ ምንድን ነው ምትለኝ? ፈረንጁ እያወቅህ ለምን ትከራከራለህ? የተቀየ እሱን ጠብቃት። በቃ ምንም አታመጣም አለ። ከፈለክ ውጣ፣ እኔ ጠብቃት አለ ፈረንጁ። በጠበቅ ካልፈለክ ችግር የለ። አሁን ቢኒያም ማለት ነው ሁሉ ነገር

በቃ ጥሩ። ይኸውልህ ሚኒየም እኛ እሷን በምናገኛት መንገድ እናገኛታለን።